ሰላም ጤና ይስጥልን ውድ የካፒታል ጋዜጣ የቶፕ ቻናል ተከታታይ ቤተሰቦቻችን፣ በሳምንቱ የተከሰቱ አነጋጋሪ የቢዝነስ እና ኢኮኖሚ መረጃዎቻችንን ይዘን መጥተናል። በዛሬው ጥንቅራችን ከያዝናቸው አበይት ጉዳዮች መካከል መንግስት የተበታተኑ ሂሳቦችን በአንድ ቋት ሊሰበስብ ነው ተብሏል። በሌላ መረጃችን ለመዳበሪያ ግዢ የወጣው ጨረታ ቅሬታ አስነስቷል። ይህም በተመለከተም ዝርዝር መረጃዎችን ይዘናል። ኢትዮጵያ በምትታወቅበት የማር ምርት የገበያ እንቅስቃሴ እንቅፋት ሆኗል ተብሏል። እንዲሁም አገሪቷ አርቴፊሻል ኢንቴሊጀንስ ዘርፍ የመረጃ እጥረትና ፈተና ሆኑበት የሚሉትን ጨምሮ ወቅታዊ ጉዳዮችን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑም፣ ፈጣን ወቅታዊ እለታዊ ዜናዎቻችንን ያገኛሉ። እያልን ወደ ቀዳሚው መረጃችን አመራን። አብራችን ሁኑም። ኢትዮጵያ የማር ምርት ለማሳደግ ጉዞ ላይ ብትገኝም የገበያ ተግዳሮቶች እንቅፋት ሆኗል ተብሏል። ኢትዮጵያ በአፍሪካ ቀዳሚ የማር አምራች አገር ስትሆነ በዓለም ደግሞ አስረኛ ደረጃ ላይ ትገኛለች። መንግስት በ22425 በጀት ዓመት የማር ምርትን ከ375ሺህ ቶን በላይ ለማድረስ ከፍተኛ ግብ አስቀምጧል። ሆኖም የዘርፉ አምራቾች ተገቢውን ዋጋ እንዳያገኙናም ቀጥተኛ የገበያ ትስስር እንዳይኖራቸው የሚያደርጉም ከፍተኛ የገበያ ተግዳሮቶች እንዳሉበት ተጠቁሟል። የግብርና ሚኒስቴር ሚኒስትር ዴኤታ ፍቅሩ ረጋሳ እንደገለጹት መንግስት የንብ እርባታ ለወጣቶች የስራ እድል ፈጥረናም ለገጠር ኢኮኖሚ ልማት ዋና አንቀሳቃሽ ለማድረግ ያለውን ራዕይ አስምረውበታል። ከ44 እስከ 62 ሚሊዮን የንብ ቀፎዎችን የመደገፍ አቅም ያለው ሲሆን ይህ ዘርፍ ደግሞ ከ7 እስከ 10 ሚሊዮን ለሚሆኑ ወጣቶች የስራ እድል እንደሚፈጥር ይጠበቃል። በኦሮሚያና በደቡብ ምዕራብ ኢትዮጵያ ያሉ የአካባቢው አምራቾች የተስማሚ ገበያዎችን ለማግኘት ችግር እንዳለባቸው ተናግረዋል። ብዙዎቹ ቀጥተኛ ገበያ ተሰሰረ ባ ለመኖሩ ማራቸውን በዝቅተኛው ዋጋ ለመሸጥ መገደዳቸውንም ጠቁሟል። በአሁን ጊዜ አንድ ኪሎ ግራም ማር በአምራች ደረጃ ከ400 ብር ባነሰ ዋጋ የሚሸጥ ሲሆን በአዲስ አበባ ደግሞ ከ800 ብር በላይ ይሸጣል። ኢትዮጵያ ማርን ወደ ሱዳን፣ ኖርዌ ከእነዚህ እድሎች በአግባቡ ተጠቃሚ መሆን እንዳልቻሉም ተጠቁሟል። ወደ ቀጣይ መረጃችን አቀና ነው። የአርቲፊሻል ኢንቴሊጀንስ ዘርፍ የመረጃና የሰው ኃይል እጥረቶች እንደገጠሙ ተጠቆመ። የኢትዮጵያ አርቲፊሻል ኢንቴሊጀንስ ዘርፍ በትምህርት በግብርናና በፋይናንስ ዘርፎች ከፍተኛ አስተዋጽኦ እያደረገ ቢሆንም የመረጃ እጥረትና የሰለጠነ የሰው ኃይል አለመኖር እንደ ከፍተኛ ተግዳሮ ተቆጥሯል። እነዚህ ችግሮች ኢትዮጵያ በፈጣን የቴክኖሎጂ እድገት ውስጥ ሙሉ በሙሉ ተጠቃሚ እንዳትሆን እናም በዓለም አቀፍ ደረጃ እንዳትወዳደር እንቅፋት መሆናቸውን ካፒታል ሰምቷል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና በኢትዮጵያ ዓለም አቀፍ የቴክኖሎጂ ኤክስፖ ላይ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት መረጃ ለአርቲፊሻል ኢንቴሊጀንስ ስርዓቶች ነዳጅ መሆኑን አጽኖ ሰጥተዋል። የሚገጥመን ትልቁ ፈተናም መረጃን በአግባቡ ማግኘት ነው ብለዋል። አብዛኛው አሁን ያለው መረጃ ጥራት የሌለው መሆኑንም ጨምሮ ገልጿዋል። ከዚህ በተጨማሪም በኢትዮጵያ አርቲፊሻል ኢንቴሊጀንስ ዘርፍ የሰለጠነ ባለሙያ እጥረት ችግሩን የበለጠ አባብሶታል። ይህን ችግር ለመቅረፍ ኢንስቲትዩቱ ከአርቲፊሻል ኤጀንሲን በስርዓተ ትምህርት ውስጥ በማካተትና ተማሪዎችን በላቁ ቴክኖሎጂዎች ለማሰልጠን ከከፍተኛ ትምህርት ተቋማት ጋር እየተባበረ እንደሚገኝ ተገልጿል። ወደ ቀጣይ መረጃችን አቀናለን። ኮርፖሬሽኑ ለማዳበሪያ ግዢ ጨረታ ያስቀመጠው የጊዜ ገደብ ቅሬታ አስነስቷል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ማዳበሪያ ግዢን በተመለከተ ባወጣው አጭር የጨረታ ጊዜ ምክንያት ከፍተኛ ትችት እየተሰነዘረበት ይገኛል ተብሏል። ኮርፖሬሽኑ የጨረታውን ጊዜ ከ45 ቀን ወደ 15 ቀናት ብቻ ማሳጠሩ ነው በዓለም አቀፍ አቅራቢዎች ዘንድ ቅሬታ ያስነሳው። አንዳንድ አቅራቢዎች እንደገለጹት ይህ አጭር ጊዜ ለጨረታ በቂ ዝግጅት ለማድረግ የማይቻል ነው ብለዋል። ይህ የጨረታ ሂደት ተሳትፎን ለመገደብ አስቀድሞ የተወሰነ ይመስላል ሲሉም ቅሬታቸውን አቅርበዋል። በተጨማሪ ዋና እና ዓለም አቀፍ ኩባንያዎች በተወዳዳሪ ዋጋ ማዳበሪዎቻቸውን ማቅረብ ቢችሉም በጥብቅ የጊዜ ሰሌዳ ምክንያት እንደሚሰናከሉ ገልጿል። ኮርፖሬሽኑ በሰጠው ምላሽ ደግሞ የ15 ቀናት የጨረታ ጊዜም የማዳበሪያ ዋጋ ከፍተኛ መለዋወጥን ከግምት ውስጥ በማስገባት በሌሎች አገሮች ካለው አሰራር ጋርም የሚጣጣም ነው ብሏል። በተጨማሪም ኮርፖሬሽኑ ከፍተኛ የመንግስት ባለስልጣናት በቦርድ ውስጥ በመሳተፍ በጠንካራ ቁጥጥር ስር እንደሚሰራ ገልጿል። ወደ መጨረሻው መረጃችን ያቀናል። ኢትዮጵያ መንግስት የፋይናንስ አስተዳደርን ለማሻሻል ትሬዠሪ ነጠላ አካውንት ተግባራዊ እያደረገች ነው ተብሏል። የኢትዮጵያ መንግስት የገንዘብ አያያዝን ለማሻሻል እናም ግልጽነትን ለማረጋገጥ ትሬዠሪ ነጠላ አካውንት ተግባራዊ እያደረገ መሆኑ ተጠቁሟል። ይህ ስርዓት የመንግስትን የገንዘብ ፍሰት ወደ አንድ ማዕከላዊ ኢሳብ በማምጣት ያለውን የተበታተነም የኢሳብ አያያዝ ስርዓት ለማስተካከል እንደሚረዳም ተገልጿል። በአሁኑ ወቅት ያለው የፋይናንስ አያያዝ ስርዓት ለግልጽነት እጦትናም ቅልጥፍና ማነስ ተጋላጭ መሆኑን የገንዘብ ሚኒስቴር ገልጿል። ይህም የመንግስት የብድር ወጪዎችን እንዲጨምሩናም የገንዘብ ግዴታዎችን ለመወጣት አስቸጋሪ እንዲሆን አድርጎታል። በተለይም በርካታ የባንክ ሂሳቦችን መጠቀም የገንዘብ እንቅስቃሴ ለመቆጣጠር አስቸጋሪ እንዲሆን ማድረጉ ነው የተሰማው። የፋይናንስ ባለሙያው አቶ ብዙነ በቀለ እንደገለጹት አሁን ያለው ስርዓት በገንዘብ ተመኖች ላይ ብቻ በመደገፍ ንቁ አስተዳደርን ችላ ብሏል። ይህ ሁኔታ ክፍያዎች እንዲዘጉናም ያልተጠበቁ ብድሮች እንዲወሰዱ አስገድዷል። ችግር ለመፍታት የገንዘብ ሚኒስቴር ከኢትዮጵያ ብሔራዊ ባንክ እና ከኢትዮጵያ ንግድ ባንክ ጋር በመተባበር ቴሳን ተግባራዊ ለማድረግ እየሰራ መሆኑ ተጠቁሟል። በተጨማሪም የገንዘብ ሚኒስቴር እና ፌሲዲ ኢትዮጵያ ባደረጉ ጥረት የፌዴራል ተቋማት የዲጂታል ክፍያዎች ከ46 ወደ 90 በመቶ ከፍ እንዲል ማድረጉ ተሰምቷል። ይህ ለውጥ ግልጽነትን ለማሳደግ እና የተበታተኑ ስራዎችን ወደ አንድ ወጥ መዋቅር ውስጥ ለማምጣት እንደሚያግዝ ነው እየተገለጸው። የተከበራችሁ የካፒታል የዩቲዩብ ቻናል ተከታታይ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁት ሰነ ይመስል ነበር። ሙሉ የጋዜጣችን ዘገባዎች በድረገጻችን ያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደና ቆዩ።